ሰሞኑን እያያችሁት ነው። በተለይ በኤልሳ ጎት እንትን በጣም ብዙ ነገር እያመጣ ነው። ኤፍሬም በቤት ውስጥ ምን እያደረገ እንደውም፣ ቤት ውስጥ ምን አይነት እቅድ እያቀደ እንደሆነ እያንዳንዳቸው ከቤት ሰራተኛዋ ጀምራ እንግዲህ እነ ልኡል እየተከታተሉ ብዙ መረጃዎች እያመጡ ነው ያሉት። የዚህ ጉድ ማብቂያው መቼ እንደሆነ አላውቅም። ኤልሳና ልኡል አብዛኞቻችሁ ኤልሳ ፍቅረኛ ስለሆነች ነው ለምንድን ነው ማትላት? መታሰር አለባት። በጣም እሷ ብዙ ወንጀል ሰርታለች፣ በእሷ ምክንያት ሰው እንዲሁ ሆኗ ተጎድቷል እያሉ እኔም ከእናንተ ጎን ነኝ። ብዙዎቻችሁ እሷ ግነት አሁንም ቢሆን ከኤፍሬም ጎን ሆና ብዙ ነገር እያቀበለች ያለችው ዋናዋ ተላላኪ ኤልሳ ናት። ኤልሳ ታሰረች ማለት ኤፍሬም ተያዘ ማለት ነው። ይህን ደግሞ ያው እንግዲህ እና ልኡል ለምን እንደሆነ ባላቅም የእሷ ነገር ዝም ዝም ብለዋታል። ለሱ ጥላት ከጀርባ እሷ ደህና ሰው መስላ እየቀረበችው ትክክለኛ እንትን ሁና የተቀርበውና ከዛ ያወራውን ይዛት ሄድና እየተናገረች የልኡልን ደግሞ የሚከታተሉ ሰዎች ቀጥሮ እንግዲህ እጅ ከፍንጅ እጅ ከፍንጅ ታቃላችሁ። አረ ጉድ እኮ ነው የዝንድ ዘንድሮ እኔ መቼ ነው ማብቂ የእነዚህ ጉደኞች ሰዎች? እኔ በጣም የሚገርመኝ ነገር ልዑልን ምን ለማድረግ ነው የሚፈልጉት? እኔ በጣም ምፈራለት እንዳያግቱት እንደባለፈው መስፍን የተባለው ሰውዬ ስንት ፍዳ ስንት መከራ አሳይቶት አይታቸው እንደዛ እንዳያደርጉት ነው የምፈራው። አሁን የእነዚህ ሰዎች ጉዳይ እያንዳንዱ ሰከንድ በየቀኑ የሚሰሩት ስራ እንግዲህ እያያችሁ ነው እነሱ ግን ምንም ነገር ሳይመስላቸው ከኋላ ኋላ እየተከታተሉ ልዑልን ሲወጣ ሲገባ የልዑልን ሹፌር እንግዲህ በብር እንትን እንዳሉ ትሰምታችኋል። ግን ምንም እንኳን ቢሆን ያው አሳልፎ አልሰጠውም። አንዳንድ ታማኝ ሰዎች አሉ፣ አንዳንዶች ደግሞ አንገት የሌላቸው ሰዎች አሉ፣ ብር የሚያታልላቸው። ሁሉም ሰው አንድ አይደለም እንደመልካችን አስተሳሰባችንም ሁሉ ነገራችን የተለያየ ነው ስለዚህ ይሄኛው ልጅ ምንም እንኳን ብር ሳታልለው ልኡልን አትርፎታል ማለት ትችላላችሁ ግን አሁን ላይ በጣም የሚገርመኝ የልሳ ለምንድን ነው ከልውል ጋር አብራ የምታወራው ከዛ በኋላ ይዛ የሄደች የኤፍሬምን እንትን ያለች ሙሉ መረጃ እያቀበለችው ያለችው ለኤፍሬም ነው ልዑል ለምን እሷን እንደሚያቀርባት አላውቅም። አንደኛ ነገር የፍሬም እንትን እንደሆነች እያውቃል ለራሱ ጥላት እንትን እያለ እኮ ነው። አስባችሁታል? ራሷ በራሷ ራሱ በራሱ ችግር እያመጣለው ራሱ ነው። ነገ ደግሞ ምን እንደምትል እናያለን። እነዚህ ጉደኞች መድሃን አለም እንደው አስችለኝ። እኔ ስንቱን ጉዳዩ ሰሞኑን በዚህ ሳምንት ብቻ እኮ ስንት ስንት ጉዳዩ። ኤልሳን ለምንድን ነው ሰው የራሱን ህይወት የማይኖረው ግን? ለልዑሉስ ምን አስፈለገ? ልዑልን መከታተል። ልዑል አሁን ትቷቸዋል እንደ በፊቱ ኤልሳ ካገኘ በኋላ ኤልሳ ትክክለኛው ልዑል አልፈልግህም እኔ የምፈልገው የልጅን አባት ኤፍሬምን ነው ካለች በኋላ ልዑል ትቷል፣ ግን እነሱ ግነት አሁንም ልዑልን የሚፈልጉት አባትየው ንብረት ስላስመለሰ የልሳን አባት ሙሉ ንብረቱን ወደ እጃቸው ለማስገባት የልሳን እንደምንም አድርገው ጠምዘዛው ምንም ብለው እንደገና እንደ አዲስ እንትን ሊያስገቡበት ፈልገው ይመስለኛል እንጂ ልዑል ምንም ያገናኛቸው ነገር የለም። ልዑል ኦሬዲ የሚፈልገው ፍርድ ማግኘት ስላለበት ይሄ ኤፍሬም የተባለው በጣም ብዙ ወንጀል ሰርተዋል። ዝም ብሎ እንደዚህ በቀላሉ የሚታለፍ ልጅ አይደለም። ከዛ ውጭ ከልዑል ጋር ምንም አይነት እንትን የለውም። ሞር ደግሞ አሁን ላይ እያያችሁ ነው እንግዲህ በአጎቷ ምክንያት እስከ ክፍለ ሀገር ድረስ እየሄደ እየደከመ ነው ያለ የእነሱን ጉዳይ ትቶ እነሱ ግን አሁንም ቢሆን የአጎቷ እኔ ሲመስለኝ፣ እንዲ ዝም ብዬ ስገምት ኤልሳ መታቂ ይመስለኛል አጎቷ የት እንዳለ። ምክንያቱም ከኤፍሬም ጋር ስለምታወራ ተመካክሮ። አሁን ይህን አጎት ለምንድን ነው ክፍለ ሀገር ይሁን አዲስ አበባ ኮን የለም ክፍለ ሀገር ይመስለኛል እንደዚህ አድርገው ሰው የሚያሰቃዩት ምንድን ነው? ከሱ የሚፈልጉት ባለፈውስ፣ አባቷን ለንብረት ብለው አሁንም ለዚህ አጎትየውም እንደዛ ሰው እኔ የእሷ ጨካኔነት ያኛውስ፣ ባልተወለደ አንጀቱ ቢያረግም ኦኬ፣ ግን እሷ ግን እንዴት ነው ሰው ለገዛ ስጋው፣ እንደዚህ ምን አይነት አረመኔ እንደሆነች አላውቅም። ጨካኝ ውይ! አረ ስንት ሰው አለ በየቤቱ ስንት ጉዳ አለ ጎበዝ። እንደዚህ ስታዩት በጣም ንጹህ ሴት፣ በጣም ብዙ ምንም አታውቅም ምናምን ትመስላለች ግን ይዘው የምትመጣው ግን ይዘው የምትመጣው ይዘው የምትመጣው ጉድ ከስተጀርባ በጣም ብዙ ሴራ ነው እያሰረች ያለችው። ች ጉደኛ የሆነች ሴት ጉደኛ ዛሬ የልሳ እንደምንም አድርገው አወጣቸው፣ የልሳን ወደ ልዑል ልክ እንደ ፍቅር ምናምን አስመስሎ አሁን የሉ የዛኛውን ፎቶ ምናምን በግላጭ እሱ ልዑል እኮ አሁን በአካል ቢያገኘው ራሱ የሚያውቀው አይመስለኝም። ኤፍሬም የተባለውን በስም ነው እንጂ ባለፈው አስታውሳላችሁ መስፍን የተባለውን በስም እንጂ በአካል የትኛው መስፍን ይሆን የትኛው ምንም አያውቁም። እና ብዙ ሰው እያወዛገባቸው ነበር። እዚህ ቤት አለ ተብሎ ሲሄድ ሌላ ሰው እዛ አለ ሲባል ሌላ ሰው እየሆነ ማለት ነው። እና ፎቶውን ካዩ ግን እንደምንም እርግጠኛ ነኝ እራሱም ሊከታተለው ስለሚችል መሄ ኤፍሬም ልዑልን እጅ ከፍንጅ መያዝ ይችላል። አሁን ላይ ሁለቱም ወደ እስር ቤት የሚገቡበት ይመስለኛል። ኤልሳም ኤፍሬምም አዛብሯችኋል። በጣም ክብር አልወድላችሁ ብሏል፣ በተለይ እሷ እሷ ነፍሰ ጡን የምትለው ውሸት ነው። ነፍሰጡን ብትሆን ስንት ወር ሆናት? አሁን እሷ ልጅ ነፍሰጡን እያለች መውለጃዋ ነበር እኮ ጎበዝ። አውቃ ነው ልዑልን እንትን ለማለት ነው። በእግዚአብሔር ስራ ደግሞ እያስገቡ ገና አጢአት ሊከቱን እኮ ጉድ እኮ ነው። እኔ ግን የሆነ እንትን ካገኘው ፎቶውን ሳር ሽፍን ነው ማመጣላችሁ። የፍሬም የተባለውን ጉደኛ ያለ ምንም እንትን የተንከሲስ የሰው ጉድ ከልውል ምን እንደሚፈልግ ልውልን ሲወጣ ሲገባ ለምንድን ነው የሚከታተለው? ልዑል አንዳንዴ በጣም ጀግና ነው። በጣም ጀግና ጀግና ታውቃላችሁ። ከጀርባ ልክ እንደማይመስሎ እንደምንም አጥፍቶ እነሱ እንደሚከታተሉት እያወቀ እንዳያመልጡት ቀስ አርጎ እጅ ከፍንጅ ነው የያዛቸው። ከሱ ማንም ሰው ሊያመልጥ አይችልም። ማንም ከእናቱ ጉያ ካልገባ ውጭ የትም የትም ብሄድ ከልዑል ማምለጥ አይችሉም። እያንዳንዱ ምን አይነት ሴራ እያሴረች እንደሆነ የኤልሳም ጉድ የኤፍሬምም ጉድ መጨረሻቸው እንግዲህ ምን እንደሚሆን አብረን እናያለን። ልኡል አሁን ላይ እኳን ራሱ መጠበቅ ያለበት ይመስለኛል። ከስተጀርባ የኤልሳ ብዙ ነገር እየሰራች ነው ያለችው። ልክ እሱን የምትቀርበው እሱን የምትወድ መስላ እሱን ችግር ውስጥ ለማስገባት ብዙ ርቀት እየሄደች ነው እንግዲህ እግዚአብሔር ይጠብቀው ሌላ ምንም አይደለም ከባድ ነው ጎበዝ ምን አይነት አሳር ምን አይነት ስቃይ ነው አቤት የዚች ልጅ ጉዳይ ማብቂያው መቼ ነው እያልኩኝ እሷ ግን በየቀኑ አዳዲስ አጀንዳ አያልቅባትም የምታወጣውን ትን ራሱ አያልቅም እኮ በቃ በየጊዜው አዳዲስ ነገር እያመጣች ሰውን ችግር ውስጥ ትከታለች የሰው ጉድ ምከራው ምከራው ምከራው ቢካለ ምናምን ምን ምከራው የሚባለው የኤልሳና የኤፍሬም ጉዳይ ምርር ብሎ እናል እኔ በጣም ምፈረው ለልኡል ነው በቃ ሌላው የኤልሳ ነገር አሳስበኝ ምናምን አይደለም እኔ ቪዲዮ የምሰራው ልኡልን እንዳይዙት ወጥመድ ውስጥ እንዳታስገባው እንደ ባለፈው አግተው እንዳያሰቃዩት፣ እሱም ብቻ ነው ምፈራለት። አሁን ደግሞ እንደ በፊቱ ኤፍሬም ማነው ስሙ ቴድሮስ፣ ከጎኑ የለም ። አሁን ብቻውን ነው የምንቀሳቀስ። ያው ከጀርባ አሉ። በእርግጥ ግን ደግሞ ኤፍሬም ማነው ቴድሮስ በጣም ጎበዝ ልጅ ነበር። ብቻ ፈጣሪ ይጠብቃቸው። እና እንግዲህ ምንም ማድረግ አይቻልም። ግን ያሁን ጥንቃቄ እንዲያደርግ ለልኡል ትልቅ ትምህርት ነው እንትን እያሉት ያሉት እንዲጠነቀቅ። ያው እሱም እንግዲህ ብቻውን አይንቀሳቀስም። ታውቃላችሁ፣ ከፈለገበት ሆቴል ገብቶ ሻይ ቡና አይጠጣም። ሁሉም ነገር በራሱ ስለሆነ ቤት ውስጥ ስለሚሆን እንግዲህ እግዚአብሔር ይጠብቀው። ከዛ ሲቀጥል እንግዲህ የእድሳ ጉዳይ ደግሞ እንግዲህ መፍትሄ የሚያመጣላት ይገኝ። ልጅቷ ልቧን የሚያራራላት ነገር የሆነት እንደ ሰው አስባ በቃ ክሷን ከምትፈልገው ህይወት እየኖረች ኤፍሬምም ካለች ማንም ካለች ከልኡል ርቃ በቃ የምትሄድበትን ብቻ ቅርብ ያደርገው። ከዛ እስር ቤት አድርገ አትገባም ካለ በቃ ከሷ ርቆ መኖር ይሻለዋል ለሱ ራሱ ማለት ነው። የፈለገው እናቱ ብትወዳት ልዑል ካልወደደ ከሱ ጋር መኖር አትችልም። ይቺ ልጅ ይህን ሁሉ ርቀት የምትሄደው ለምን እንደሆነ ባላቅም፣ ኦልሬዲ ለአባቷ ጥላት እያመጣችለት ነው ያለችው ከልዑል አልፎ ለገዛ አባቷ ራሱ። ኧረ የኤልሳ ጉድ በጣም ብዙ ነው። በእናታችሁ ልዑል እንኳን መውጣት የሚችልበት እንትን ነው የእሷን ጉዳይ ዘግቶ የሌላ ሰው እንትን እንትን ማለት ይችላል። እና ስለ እሷ ብዙም መድከም አያስፈልግ፣ ምን በወጣው? ሰከንድ በሰከንድ በየደቂቃው አዳዲስ ነገር እያመጡ ሰው የሰው እንትን፣ የሰው ልብ እንትን ይላሉ። ሰው እንዴት ነው የሚያስበው? እኔ ስርችት ነው ያሉኝ። እውነት ሰርችተውኛል በቃ እነሱ መስማት ማየት ራሱ አንዳንድ ጊዜ ሰዎች ልዑልን እንት እንዳይትለው ምናምን፣ እሱ ራሱ ከሷ መራቅ አለበት። ከሷ ካራቀ ሰላም አያገኝም። ልዑል የገዛ የአዲስ ህይወት መመስረት አለበት። እሷ በቃ እኔ የምለው ፍቅሩ አልወጣለት ይሆን? ምን ይሆን? አላውቅም። ከሱ መታ ልክ ደና ሰው መስላ እየቀረበች ታወራለች። ደግሞ የዛይ ደፍሬም ትናንት እንትን ትላለች። እንደዚህ አይነት ሰው ጥላታችሁ ደግሞ በአጠገባችሁ ሆኖ በጣም በጣም ነው የሚጎዳችሁ። በሩቅ ቢሆን ይሻላችኋል። ከባድ ነው ጎበዝ። ለማንኛውም የምወዳችሁ እንግዲህ ዛሬው ቪዲዮ ይመስላል እንግዲህ አጠር ያለች ቪዲዮ ነው የሰሩላችሁ። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ዩቱብ ቪዲዮን ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብት። እወዳችኋለሁ። ለምታበረታቱን ይሄት ወንድሞች ከልብ ከልብ ነው የማመሰግነው። መልካም የመስቀል በዓል ይሁንላችሁ እያልኩኝ ሰላማችሁ ይብዛልኝ ባይ